ከዛ ምግብ ላይ ምን አደረግሽ? የሚበላውን፣ ከዛ በኋላ እኮ ይዛ ናቸው። ማናቸው እነሱ እኮ ናት። ለምንድን ነው የምትነቂያት ጉቺ? ለምንድን ነው የምትነቂያቸው? ወይኔ! ኧረ አንቺ የምድር ጉድ ነሽ! ኧረ የምድር ጉድ ነሽ ጉቺ። ለምን ትነቂያቸዋለሽ ደግሞ? አሁን ስትመጣ ቤታ የሀገሬ ልጅ እኔ ያላልኩሽም አንቺ ራሻ በስልክ ለእኔ ደውለሽ ያማሽልኝ ቤታንም ዲቦንም እኔ ጉቺ ማለት ሰው አይደለችም። እውነት ሰው አይደለችም። ኧረ በስመ አብ እሷን እኔ አምኝ። ልደት ሌ የጠራው ጊዜ ሳሳትረብሰው በቃ፣ እውነት ጓደኛ አረ ተይረፊ፣ ተይረፊ። አነከተችሽ ነው በቃ

ዳቦ ናለች በቀይ ፌስታል አሸክም የሚል አቆታች ጨምሩ፣ እያለ ኬኩን በሩር መጨረሻ ላይ ልንወጣ፣ ዞር ብለሽ አየሽ፣ አየሽ፣ አመነች። አየሽ ስታየው ተይ መስዬ የዋለ ነው፣ ሆድሽን ያመሻል፣ አልኳት እኔ እንጂ እሷ አየችው። ቅር አላት እሷ ነች። ስታየው ተይ መጥቼ እኔ እንትን አልኳትም፣ ያምሻል። ተይ በኋላ ያምሻል፣ ደስ አይልም። ይ መሲ እንደውም ምን አልኩ መሰለሽ፣ ከፕሮግራሙ በኋላ መሲ እየጠርታኝ፣ እንደውም ወጪ በዝቶብሻል እኔ እልክ ፈልልሽ የሬስቶራንቱን አለችኝ። እኔ ጥሩ ነገር ነው የማወራው፣ መሲ ሁለት ኮሜንታተሮች መስክሩ አላልኩ ስማሙ፣ አንቺ ግን በጣምኛልን እን ለእኔ በስልክ ያወራ ነው። እኔ ኪውንን ጠራሃትና በቃ በጣም ልደቱን በሰፊው ስለሆነ ያደረገችው በቃ ኖርማል፣ እዛ የበላ የተበላው ምናምን እንሸፍን ብዬ ቦታ አስወልጣኛለች። በቃ ተነፈስኩ። እኔም ለምድነ የማስገቢያ ነው እንዳትነቂ? ምን አርጌሽ ነው እንዳትነቂ? ናይ ውጪ ናይ ጉቺ የምትባይ ሴትዮ ናይ ውጭ ከዚህ ናይ ውጪ፣ አንቺ ገና ኢማራት ውስጥ ማሳፈስ ብቻ አይደለም የጉቺን አን አን ድአንትነቅለኝ ቶሎ በይ። እኔ ለምንድን ነው የምትነቅለኝ? ባልበላው ባልጠጣው ባላወራው። ቆይ የት አለሽ? ቀደመችሽ ገና

መሲ አንቺ ተሻለ፣ እኔ ላውራ። ስለ ጉቺ አውራ፣ እንደፈለክ አውራ፣ አውራ፣ እርገጣት ስሟን እየጠራክ አመሰግናለሁ። እንግዲህ ጉቺ ፍላጎቷ አንቺን ከሁሉም ሰው ጋር ማበጣበጥ ነው። ትክክል። ሲጀመር ቤታ አንቺ ስትበይ ቤታ አይታለች? አላየች። ያየ ማን ነው? ጉቺ አፍራሽ፣ የበላች ጉቺ፣ ቤታ አስከበት። መሲ እሺ በኢንቫይት አድርጌያታለሁ። ሶል ሂድበት፣ ሂድበት ሶል ሂድበት፣ ሂድበት፣ ሂድበት። መሲ ሶል ጓደኛዬን አስረግዞ ክዷታል። አንተ አሳድጌዋ ሲወለድ ማሪ ጓደኛሽ አይደለሽ እንዴ? እና መስዬ ጉቺን ኧረ ጉቺ ሰው አይደለችም፣ እውነት እኔ ጉቺን ጓደኛ ብለሽ ከዚህ በኋላ ጠርተሽ እኔ እኔ እኔ ለራስሽ ነው የምመክርሽ። ጉቺ ሰው አይደለች። እደውልለታለሁ፣ አስገባኝ፣ እደውልለታለሁ። ወይ ጉዴ! በይ መስዬ፣ እኔ አላማሽም፣ ግን እንድታቂ የንፈልገው ሻሉ አላማሽ ጓደኛ የገዛ ጓደኛሽ ናት ምታማሽ፣ ፍቅሪ አንቺ ስለ ቤት ሳራሱ እኮ በውስጥ እኮ ቲክታክ ላይ ሰው የሚቀናባቸው ሁለት ሰዎች አሉ። ማን ነቀናት? እንግዲህ ከእኔ ላይ አንስተሻል። ሴትዮ መልሽልኝ፣ በክብር ስልጣና መልሽልኝ። በሌሊት ደውዬ ሰው እንዳታስበጠብጭ፣ በክብር መልሻትች። ሞደሬተር ባይ ዘ ወይ ጉቺ ወደዛ ዝም ብላ አታናግረኝ። ልጋጋም ሚላንች ልንገርሽ ብዬ እኮ ነው። አንቺ አይቻ አለውታቸውኝ ስታሽቃብጥ ይኸውልሽ ልንገርሽ ስሚኝ አዳምጪኝ። መሲ ካልደበደብኩሽ ብላለች፣ ባለፈው አይተሻ ሞክረኛ ስለ ቤቷ እራሱ እኮ በውስጥ ያወራ ነው እኮ ሁሉም ሰው፣ የዛኔ የፖለቲካው ጊዜ ሁሉም ሰው ሁላችንም ተሳስተናል። የቤታ ሲሆን ግን እያወጡ እንደዚህ ያለች እንደዚህ ያለች ይላሉ። ሁላችንም እኮ ተሳስተናል። እሷም ለህዝቡ ባደረገ ሁላችንም እንደዚህ እንደዚህ ብለን መልካም ነገር ያው ሮሽ ስለቤት አንቺ አንቺ ማዚ ለምደው ስደውልልሽ ማታነሽው። ስሙ ልንገራችሁ ለካ በወስነች ረስቸው አለቃ፣ ይሄንሽ ለካ አይጮህም አለቃ ላይ ማዚዬ፣ ይቅርታ አለቃ ላይ ለካ አይጮህም። ረስቸው እኮ እሳሳታለሁ። እሺ፣ ስሚ ምን ልልሽ ነበረ

ስራም አላጣም። ማርያም እንዴ አትደብጂኝ እንጂ ማርያም ነው። እነ ቤቲ መሲ እግዚአብሔርን ቸግሮኛል፣ በጣም እኔ ችግር ላይ ነኝ። ያለው ለሰው አላወራም ብዬ ነው። እዚህ ሚዲያ ላይ እርዱኝ አይደለም ብዬ ነው። ቸግሮኛል። ፍሩት ምናምን በትሪ ይዘን ወጥተን፣ በጣም ቸግሮኛል። ስልኬ ራሱ ስንጥቅጥቅ ብሎ ስልክ ራሱ የለኝም ታውቂያለሽ። እኔ ደግሞ ደህና ስልክ ካልሆነ መያዝ አልወድም። በጣም ችግር ላይ አራን አይ የአንቺን ሳይሆን ካለማ አዲስ ስጭኝ። አንድ ቀን ሞልቶልኝ ከፍል ይሆናል። ፒክታ አክራሱ ስገባኝ ተሽንል ትች አለው በስልኬ ምክንያት መስሎኝ በዱቤም ቢሆን ስጭኝ። አንድ ቀን ከፍላለ ወይ የኢትዮጵያ ሕዝብ ወይ ኤርትራ ሕዝብ ይከፍልልኛል። አሁን አስጠየቀው በቃ እኔ ሕዝብ ይወቅልኝ፣ ችግር ላይ ነኝ። ከሕዝብ በላይ ምን አለን? የምበላው የምጠጣው ራሱ ቤት ውስጥ የለምው ሶስት ቀን ማርያምን በይ። ኧረ መሲ፣ አንቺም ጠፋሽ። ለምንድ ነው ታዲያ እንደዚያ የደወልኩልሽ ስልክ አታነሺኝ ያልኩሽ እ እንዲደውይልሽ አውቃለሁ። ባይቸግረኝ ስውጣና እኔ ደስ ይለኛል። ወተሽ አሁን ዘግተሽ ብትደውይልኝ በጣም ከባድ ችግር ላይ ነው። ለሰው አላወራም እኔ ካርቶን ተሸክሜ አላበላሽም እንዴ? ምን ሆነሽ ነው እንዴ? የካርቶን ብር አልፈልጉም ነው ችግር። አንቺ ንቀሽ አውቃ ነው ምናምን አመስግኑ። ለሁሉም ቀን አለው። ሰው የለም። አያችሁ ሰው ተቸግራችሁ ስትነግሩት የቸገራችሁ አይመስለውም። ታዘቡ። ግን አንድ ቀን ግን እንዲህ ብላ ነበር እኮ ላይቭ ላይ ገብታ ቀልዷን መስሎን ነው ትላላት፣ ጉቺ ጉቺ፣ በቃ እንባዋ መጣ። ወይ መሲ ግን ስታሳዘኝ ጉቺ ያለቀሰች ነው መሲ እኔ ስለማል ነትው ሳውሽ አውርቻት መጣለሁ ቆይ ኧረ ግድ የለም አትውጭ አትውጭ እናውራት እዚሁ እናውራት ውህእዚ ነው። አለች እኮ ተናገረች እኮ እንደው መሲ አሁን ጉቺን አምነሽ ነው። እኔ የምችለውን አደርጋለሁ። እኔ የምችለውን አግዛታለሁ። በአበባ እና በአይስክሪም የምችለውን አግዛታለሁ።

ጉቺ ጉቺ ማሬ ከዲም አንቺን በላይ ሀብታም ናት። እሷ ናት ሚቸክላት። መሲ እያለቀሰች መስሎች ታስለቅስሻለሽ። ጉቺ ጉቺ፣ አካውንትሽን በውስጥ ኢንቦክስ አድርጊልኝ። አይኮ ሀበሻ ጋር ዛሬ ምን የመሰለ አገልግል ነው። እኔ አደርስላ። እኔ ጉቺን እየተከተልኩ ዛሬ መሲ ጥለሽ አንድ ሺ ዘጠኝ መቶ ሰው ጥለሽ እንዳቶች ይርዷት እዚህ፣ እናመሰግናለን። በጊፍት ሰፖርት ያርጓት። በሩበሩ ያላችሁን የሰጣችሁ እናመሰግናለን። ጣቷ ደህና ነገር ስጧት። አይስክሬም ሀሳብ ምናምን ነገር አንበሳ፣ አመሰግናለሁ። እለ አይደለም እንትን ቢሆን ኖሮ አንኪን እንደዚህስ ሆላ ታወራ ነበር። እመቤቴ ነህ አንቺ። ጉቺ በኮሜንት ነው የምታመሰግነው። ራሷን አደረገች ጋይስ የምትሰጡ እባካችን ነው አትቀልዱ አይስክሬም ምናምን አበባ የምትሰጡ ይሄ አትቀልዱ ደና ነገር ስጡ ከሰጣቸው ምንድን ነው በአበባ የምትቀልዱ ተግሯቸው አጣቁም እ ያስጠላል ደና ነገር አድርጉ ደና ነገር አድርጉ አሳ ምናምን ነገር ድቦል ነው ምናምን ከፍ ያለ አይ፣ አልታወቀችም እንደዚህ አልታወቀችም። መሲ እንትን አርጊያት። ይሄ ፕሮፋይሉ አነሰብን ኖ? አይደለም ስለ ፕሮፋይሉ ሳይሆን ለምን አላወራችም ነው። ከታች በኮሜንት እያወራችን ነው። ጉቺ ትንሽ ልረጋጋ ብላ ጽፋለች እኮ አላየሽ ጉቺ። ወይ አለው መሲ እየሰማሽ ጉቺ ጉቺ፣ ሰማ መስለው እየሰማዎች? አልኩሽ እኮ እናንተ እውነቷ ነው። መቤቴን ልውጣና ልደውልልሽ። አይ ችግር የለውም ችግር የለውም፣ በኋላ እናወራለን። አሁን እኮ እየሳቀች ነበረ

ቤት አይደለሁም መሲ ቤት ቤት ነበር ምናምን አይ በጣም ስለቸገረኝ መሲ ሰው ጋር ተጠግቼ ነበር እና አሁን ስትስቂ ያን ነበር እንዲመተሽ ቆይ ምን አድርግልቻለሁ ብዬሽ ነዋ መሲ ስደውልልሽም ሰሞኑን አጣነሽ ስልኬ ለልጆቹ ትቼ ነው የሚሄደው። ላይቭ የሚገቡበት እማ ቤቴ ስትደቡ ያለነሳውት ለዛ ነው። እና ለቤታ ነግሪያትም። እንደ አንቺ በውስጥ አይ ሰው እኮ በቃ የምትቀልድ የሚመስለው የምንቸግርሽ አይመስለውም። ታውቂው። እና ለቤታ አናግረሻት እንትን ትላለች መሲ። አሁን እንኳን ለእኔ መቶ ሺ ብር ነው ትራንስፈር ያደረገችው ወደ ድሬዳዋ የሚላክ መቶ ሺ ብር መሲ። አሁን ለእርዳታ የሚሰጥ ያገራችን ልጆች መቶ ሺ ብር ነው ያስገባቸው አሁን እሱ አገር ገዥ የምትሆን ሳይሆን አሁን ይቸግራታል አይደለም? እንትን ኮስተር ብላ ስታወራ ቢያዩት እንኳን የሆነ ነገር ቢሆን ለቤታ ለቤታ ትነግራታለህ። ሲገባት ወይ ለቤታ፣ ወይ ለእኔ፣ ወይ ደግሞ እኔ እና እሷም ፊ ጉቺ ማቤት ቸግሮኛል። ነገርኩሽ እኮ ስልኬ ስልኬ ተበላሽቶ ተሰብሩብኛል። ማሪ ሰው ቤት እኮ ነው ያለው፣ ይሄ ቤት ነው። አረ አይደለም መሲ ሰው ቤት ነው። ነጋት ታመኝ። ምን ያልታመንኩ እንደሆነ ምን አባታችሁ ታመጣላችሁ? ከእናንተ ቸግሮኝ እርዳታ ከምጠይቅ ራሴን ዱባይ ባህር ብከት እመርጣለሁ። ለጋጋም የዱባይ ባህር በምን ጣዕሙ ደግሞ ይወጥቼ የቲክቶክ ሰው እርዱኝ ከምል የዱባይ ባህር በምን ጣዕሙ ደግሞ ነጋ ትታመኝ የሚላሉ አለቅላቂ። እንድታምኑኝም አልፈልግ። የቁልቢው ገብርኤል የት ሄዶ ነው እናንተ ጅ እንኳን ለራስሽ ስንት ለሰው የምትርፊ። ደግሞ ሚዲያ ላይ ወጥተች ደግሞ ቸግሮኛል ወስማ ዘርግን። እኔ ገብርኤልን የእውነት ነው የመሰለኝ። ለምን ሁን ሲናገር ምናምን ጸጥ አለቻት፣ ሚዩት አልፈታችን። ገባሽ መሲ፣ እኛ እየሰራን አይደል እንዴ? ዲያስፖራ ው እኛ ምን እንሰራለን? እናለ በሉ፣ እግሬን ሰቀየ ነው የምኖረው። ተቃጠሉ ረር በሉ። ኮመንት ላይ ኑሯችሁ ነው የሚያስለቀሳቸው። አልቅሱ እኛ አገሯ ልጆች የት ሄደን መስዬ ምን ልናደርግ ድሬዎች፣ ሐረሮች፣ ጅጅጋ የት ሄደው? ልቃሚ ይብላለች ነጭ ጨቀማ ልውነቷን ነው ቸገረሻሉ። አንድ ቴክኖሎጂ ሀሳብ ማለት ነው ጉቺ። እናንቺ ሰው በቤታ ቪዲዮ እየሸቀለ ነው፣ አንተ የት ሄደክ ነው የሚቸግረኝ ውብዬ? ወይ ጉቺ እንደ ሀሳብ አሁን ቤታ እየተሸጠች ነው ያለችው እና እንሸጥኔ ነው እና አንቺ፣ ኖ ኖ፣ ቤታን እንሽጣት፣ ዩቱብ እንክፈትና እኛም ዩቱብ ላይ እንሂድባት። ከበላን ከበላን እንኳን እኛ እንብላት፣ አይመስልሽም? የቲክቶኩ ማቅለሽ ልሾኛል። እንኳን ዩቱብ ላይ ሶስት ዓመት አብረን የነበርን ሰዎች ብንበላት ይሻላል። አንቺ አሁን በናትሽ በአራት ሌቭል ጉረኛ ትላለች። አራት አበባ ለሰው በህይወትሽ ሰተሽ የመጨረሻ ምራጭ ይዮዳብ ጋር እና ጉቺ ጊፍት ብቻ ለሰው ስንት ነው የሰጠችው? ሰላሳ ስድስት ሌቭል ነች ብለሽ ጠይቅ፣ ይነግርሻል ስንት ሺ ዳላር እንደሰጠው። እኔ እና ካንቺ አሁን ለማኝ ማነው አራት አበባ የሰጠሽ ሴትዮ? በህይወትሽ እከክ እከክ ብሏል ታዲያ። ተይ እንጂ እ አራቱም አበባ እኮ ብር ነው ማሬ። ተይ እንጂ ሂድዬ፣ ኮፍያውን ወድጀው ነው ማሬ። ቤት ውስጥ መነፅር ልጨምርበት እንዴ ወይ እንትና ንኮርም አሁን የመሰልሽን ጆን ባባ እንታይ ካልሽ አደለ የኔ ጌታ ያፈራጭ የሆነን መቅለጃ ሊሰጥ የመጣ ኮር የመሰለው እስካርፍ አንገቱ ላይ አድርጎ መነጽር አድርጎ ቤት ውስጥ ከዛ ከጀርባ ደግ አረገ ደግ አረገ ደግ አረገ። አታነካኪኝ! ደግ አረገ ይመቸው። ወደዋለ አይተሹ ነው? ወደዋለ አራኔ እኔ አላየሁትም፣ አላየሁትም ግን ይመቸው። ብርጅስቶ ነው የምትባየው። ለምን ስርዓት አይኖርሽም? ከኔ ጋር ምንድነው ችግርሽ? ከእኔ ሴትዮ ችግርሽ ማለት ንገርኝና፣ እፈታልሻለሁ ችግር ምን ይመለከትሻል አንቺ በገዛ ገንዘቤ ነው የገዛሁት አንቺ ምን ይመለከትሻል የሚመለከትሽ ነገር አለ በገዛ ገንዘቤን ፎጫ አድርጌ ነው የገዛሁት መኖሪያ ቤቱ ምን አገባሽ ምን ይመለከትሻል አይመለከትሽም እያልኩሽ እኮ ነው አይመለከትሽም የሚመለከትሽ ነገር ካለ መጠየቅ ከዛ ውጭ ሰሜን በየሚዲያው እየጠራችሁ የምትመጡ ልጆች አመለቃችሁ እንዳይመስላችሁ ጉቺን ለመናገር ፈልጌ አይደለም። እኔና ጉጂ በደንብ እንተዋወቃለን። ማን ምን እንደሆነ እንተዋወቃለን። ከዛ ውጭ ግን ፎቶ ይነጥፋል፣ እንደዚህ ያደርጋለሁ፣ አምሳ ሺህ ብር አሳስነውን ነው እንደዚህ ነው ቅጣቱ ምናምን እያልሽ የምትፎክሩት ነገር ጋር ቅዳሜ ወንበሬ ከጉቺ ጎን ይሁና ይሁንልኝ ቦት ላይ አለ ቪ ቪአይፒ ከሆነ ደግሞ ቪአይፒ ይሁንልኝ። እውነት ነው፣ ዝም ብሎ አይነት ወንበር የሚሰራ መሲ ብሪጅስቶን የተቀመጠችበት ቦታ አይደለም። ላያት ራሱ አልፈለግም። የሚቀፈል ከሆነ ለእሷን ከፍዬ እሷ እንዳትመታዘብ ምትል ጉቺ ከመሲ ጎን የማትቀመጥ ከሆነ ከጉቺ ጎን ይሁንልኝ ምናምን አለኝ። ትናንት ደውሎ ነው ያለ። አላልኩም አላልኩም እኔ ከጆንባባ ጋ ነው ስነ ስርዓት። ጆንባባዬ በጣም አፍልታለች ያበዛቸው እግሬን ተሰበርኩ አለች። ደግሞ ነገሩኝ ሰዎች ሲነግሩ፣ እግሬ ተሰብሮ አይደለም ፍራሴን ተደርጎ ነው። ምንም አይመለከተኝም። ኮሜንት ሲያረጉልኝ አይመለከተኝ። በየቤቱ የምትዞሪው ገስት ለገስት የምትዞሪ ሆድሽ ውስጥ አለመግባቱ እራሱ እግርሽ አይደለም። እግሬሽን ለምን የፈለግሽበት ቦታ ፍራሶ ነ ምን ይመለከተኛል? አይመለከትክም። ምን አስጨነቀት አረ እኔ ምንክትኝ እዛው ጎምላልኝ ነው። ማነው እንትኑ ይመልከተው። ማን ነው ጎምላልኝ የሚባል? አመጣች ደግሞ የሆነ ነገር ትለዋለች። ማን እንደሆነ ጅንኑ ነው እሱ ይጨነቅ። እኛ ምን ገባ እናቱ የወለደችው

ወንድ ነው እና ምንድነው? ወንድ ባባ፣ አይዞ ለራስ አይዞ አንተ። ለዚ ከእንስር ከእንስር ከሷ ጋር እያራገብህ እያራገብህ ቁጭም ብትሉ አንተና ያ ኪያ የሚባል ሰው ይማ ካራገባላችሁ ወሬው እንደ እንትን እንዴ ነው ተጣጣ ወለን እንድትናገሩ አልፈቅድልህም። አይ ሰውልም እንዲያራግብኝ አንፈቅድማ። አንተ ዛሬ ምንድነው? ጉቺ ሾካ ካውነሻት አይ ስትናገሪው ያለ ምንም ነገር ሰው እንዲመዝለፍ ደስ አይልማ እሱ ሰው ላይ አይደርስም ጆን ባባ ኧረ እኔ ሰው ላይ አልደርስም አንቺም ከስር ከስር ትገባለች ትወጣለች ላያል በቃ አንቺ ስለ እኔ ስም አትጠራበት ቦታ የለም ለምን እንደምትጠራኝ ያለ ተናገሪ ለምን እንደምትጠሪው ማንን ማንን ስለማን ነው የምናወራው ዲጄ ሙሌ ነው ያነሳው

ይሄ ጋቢ ለብሶ እንዳይመጣ ደግሞ ይሄ ሁሌ የፎጣ ፎቢ አለበት ምናም ብላለች። እኔ ያው አልደብቅም ነጭምንባለ ደግሞ ጋቢ ለብሶ ለብሶ እንዳይመጣ ንገሩ። ስለዛ ለጆን ባባቦት ላይ አለች። አንተ ምን ሰጠሃት መልስ። እኔማ ያው እኔ ምን እላታለሁ። ተይ መሲ እንደዚህ አያደርግም። ካልሆነ እዛው ቤትም ውጄ በሄጄ አስረዳዋለሁ። አልትራለሽ እንዴ ምናሽ አልትራ አንቺ ትዌንቲ ፋይቭ እኮ ከእጄ እየወደቀ ተተርትሮ ተተርትሮ በቃ ተኛ። ሀያ አምስቱ ሰበርሹ ተተርትሯል በቃ ተተርትሯል። ምን እንደማደርገው አላውቅም። መስሎ አይፎኑንም ሰበርሹ አይፎኑ መች ደረሰኝ? አልደረሰኝ ኩማር እስቲ እስቲ ጋር አጣረግ አጣረግበትም ላክልሽ ሀያ አምስቱን ሀያ አምስቱ አንድ የተሰበረው ሀያ አምስት ነው ያደረግ እና ሀያ ስድስት እስኪ